ሰላም አለኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም እያለው በያላችሁ በት ሰላማችሁ ብዙ ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር ሰብስክራይብ እያደረጋችሁ ቤተሰቡ ነው ለምታበረታቱኝ አይዞሽ፣ በርቺ፣ ጠንክሪ ለምትሉኝ ሁላችሁም ከልብ አመሰግናለሁ ማለት ነው። እና በዚሁ አጋጣሚ አንድ ነገር መናገር እፈልጋለሁ። ትላንትና እንግዲህ የዛች የሚዲያ እያፈቶ ዘቅዝቅ ነበረ እና በዛ ደግሞ ብዙዋችሁ በጣም ተቆጣችኋል። እውነት ነው የምላችሁ፣ እኔ ገብታችሁ በአላህ ምናምን ባትሉኝ ነው የደለትኩት እንጂ አልደለተውም። ምክንያቱም ምን አለ መሰላችሁ እኛ በአብርቻ ናል፣ በጣም ለፍተነበታል፣ በጣም ደክመነበታል። ሞር ቤተሰቦቻችን እስከሚዘቀዘቁ ድረስ ነው የለፈንበት እና አብርሽ ደግሞ ያንን ነገር አላስታወሰውም። እዚህ ደረጃ የደረሰው እሱ ለብቻው መሰለው ማለት ነው። ለብቻው አይደለም ግን እኛ ለፍተን ደክመን ላይክ እያደረግን ሼር እያደረግን እያበረታተ ነው እሱ ትልቅ ደረጃ እንዲደርስ አድርገን፣ ዛሬ እኛ በደከምንበት እኛ በለፈንበት ለእኛ ለተመልካች ይህንን አይገባውም። እውነቴ ነው ምላችሁ፣ ይህን የወረደ ስራ ማየት የለብንም በቃ። ግዴታ ከዚህ ሚዲያ መጥፋት አለባት መሄድ አለባት። በጣም ነው ያናደደችኝ እውነት ለመናገር ማለት ነው። በቃ እያወቀች ባለትዳር የሆነ እሱ እንኳን ቢያጠፋ እሷ ህሊና የላትም እንዴ? ሩታ ምንድናት እሺ ሴት ልጅ ናት ሴት አይደለችም ወይ ትላላችሁ ሩታ ምንድናት ሴት ልጅ አይደለችም ሩታ እኮ ሁለት ነብስ ናት እርጉዞ ና እንዴት በእርጉዝ ሴት ላይ እንደዚህ የፈለገ ቢለያዩ ከባል ዋጋ ማለት ነው የፈለገ ነገር ቢፈጠር እንዴት እንደዚህ ነገር ይደረጋል አይደረግም ነውር ነው በጣም ነው የሚያመው እኔ በጣም ነው ያመመኝ እውነቴ ነው ሙላችሁ በቃ ለተመልካች ይሄን አይገባውም ኮሜንቱን በደንብ አድርጋችሁ አንብቦት ማለት ነው እውነቴ ነው የምላችሁ። እናንተ አንድ ቀን ይገባችኋል የሩታ ማንነቷ ማለት ነው። ሩታ ከማጋ እንደምትኖር አንድ ቀን ሊገባችሁ ትችላላችሁ። ከምሬ ነው የምላችሁ። ብዙዋችንኛ አንዳንድ ምታውቋላችሁ። ብዙዋችሁ ሩታ በምን ሁኔታ እንዳለች፣ ከማጋ እንደምትኖር፣ በምን ችግር እንዳለች ታውቃላችሁ፣ ግን መናገር አትፈልጉም። በጣም ራስ ወዳጅ ናችሁ። እውነት በዚህ አጋጣሚ እኔ ሸዊትን ሳላደንቃት አላልፈም። ከምሬ ነው የምላችሁ። ሸዊት በጣም ጀግና ነጭነት ቲክቶክ ላይ ሞር ትላንትና የሚለቀቀው ቪዲዮ እሷናት ያስቀረችው ማለት ነው። እኛ ማለት እንደ ቃቃ እያየን ነው አብረሽ ማለት ነው። ሰው እንኳን አርጎ አያየንም፣ እንደ ሰው እንኳን አይቆጥርንም ማለት ነው። ትላንትና ፈቶ የተለቀቀው እኛ ሊገምተን ነበረ። ለእኛ ግምት ነው የተለቀቀው። ምክንያቱም አሪፍ ኮሜንት ካለው ቪዲዮ እየተላላጡ ሊለቁልን ነበረ። ነገር ግን እናንተ አሪፍ ኮሜንት ስላልሰጣችሁ፣ ጥሩ አመለካከት ስላልነበረ ቪዲዮ ቀረ። እናም ደግሞ ሻዊት ያወራችው ነገር ቲክቶክ ላይ በፌክ አካውንት ነው የሚከታተሏችሁ ማለት ነው። እውነት እስቲ እንደ ሻዊት ቆራጣ ሁኑ። የሩታን ትላንትና ስትናገር ነበረ። ሳታፈቅረህ አፍቅረኸኛል ብለህ ያመጣሀት ልጅቷ ብዙ ነገር ልብሷን ብትቀይርባት ምን አለ? ብዙ ነገር ነው የተናገረችው። እንደ እሷ ለምንድን ነው ማትናገሩት? ለምንድን ነው ማታወሩት? እና ይሄ ኮሜንት ስህተት ነው። ይሄ ኮሜንት እኮ ስህተት አይደለም፣ ሁላችሁም ታውቃላችሁ? ሩታ ምን እንደሆነች ማን እንዳላት፣ ሩታ አንድ ወንድም ቢኖራት አንድ እህት ብትኖራት የፈለገ ነገር ቢኖር ሮዳ ወዳ ፈቅዳም እንኳን ስራውን ብትሰራው እንዲ ያቆማት ያደርጉ ነበር። ነገር ግን እኔ ጨርሽ መናገር አልፈልግም። ምክንያቱም እዚህ ጋር ልባችን ተሰብሮ የሰውን ማንነት አውቀን መተን ስናወራ አንቺ ያልቃልሻ ምናምን ምናምን እያላችሁ ትሳደባላችሁ። እኛ ይሄንን አተን አይደለም፣ ማልቀሱ ወደን ፈልገ ነው አይደለም ነገር ግን ልባችን ስለሚያመን ነው። አትስደቧት አሁንም ቢሆን እውነቴ ነው ምላችሁ ታፍራላችሁ ከዚህ በፊት አብርሽ ራሱ ተናግረዋል የሩታ ማንነቷ ወጥቼ ብናገር ወይም ብታቁ ሩታ እንደዚህ ናት ወይ ብላችሁ ታወራላችሁ ብለዋል በቃ ይብቃ ማናችንም አንድ ሰው ሩታ እየተዘቀዘቀች ሩታ እየተሰደበች ዝሙተኛው ሴት ስትነካ ባላ ምናምን እንደዚህ አታርጓት እያላችሁ አትስጡ መልስ የፈለገው ነገር እናርግ በቃኛ ሀገራችን ላይ ዝሙት አንወድም፣ ዝሙትን አንፈልግም፣ ይብቃን። በቃ አብርሽም ይስተካከል፣ እሷም ትስተካከል፣ ተመልካችም ይስተካከል። አሁንም ቢሆን እውነቴ ነው የምላችሁ። ተመልካች ቀጥሉበት፣ ይዱበት እጅ እንዳሰጡ። ዝሙትን የሚያበረታታ አብርሽና ሙሽሚቷ እደግፋለሁ ያለ ሰው ይድ ይደግፋቸው፣ ላይክ ያደርግላቸው፣ ሼር ያደርግላቸው። እናንተ ግን ትክክለኛ እምነት ያላችሁ ትክክለኛ ሰው ከሆናችሁ በሀገራችን ይሄን ነገር ይቅርብን። ያስጠላል፣ ይደብራል። ነገ እኛም ሴትነን አግብተን የምንወልዳቸው ልጆች ምን ይማሩ ካላችሁ አሁንም ቢሆን እየሄዳችሁ ላይ ካታደርጉ ሼር አታደርጉ እየገባችሁ ኮሜንት የሚያስጠላ ኮሜንት ተጻፉ። እውነቴ ነው ሙላችሁ። እነዚህ ነ እነዚህ ልጆች ተስተካክለው ይመጣሉ። ለጥቀጥ ብለው ነው የሚመጡት ማለት ነው። ጥፋቱ የእኛ ነው። ይህንን ጥፋት ግን አብርሽን በማክበራችን አብርሽን በመውደዳችን እና መጀመሪያም ደግሞ ፍቅር ብለን ነበር። እስካሁንም እየደረስ ነው። እኛ ፍቅር ብለን ነው እንጂ ያለ ቦታችን የምንቀመጠው እዚህ ጋር ቦታችን አይደለም። እያንዳንዳችን እናውቀዋለን። ነገር ግን አይገባንም፣ እኛ አይገባንም። እውነቴ ነው የምላችሁ። ስለ ሩታ ደግሞ ቆዩ፣ እውነት ነገር ተደብቆ አይቀርም። ስንት እዚህ ጋር ሚዲያ ላይ አምነን ይሄ እኮ ትክክል አይደለም ብለን ያልነው ነገር የጠበቅነው ነገር ሁሉም ነገር እንደገ ተጋለጸ። የሩታ ማንነቱ አንድ ቀን ይጋለጻል። አንድ ቀን ወይ የሆነ ቀን እሷ ልቦና ይሰጣታል፣ ቆራጣ ሴት ትሆናለች። በቃ ጀግናም እንደሆነች የሆነ ቀን የልቧን አውጥታ የምታፈነዳው ቀን ይመጣል ማለት ነው። እኔማ ምኞቴ ይሄ ነው። እውነቴ ነው ምላችሁ፣ ብትሰበርም ብትወጥቅም የሆነም ነገር ቢደርስባት እንኳን ማንነቷን ደብቃ መሞት የለባትም። ችልች ወደ ኋላ ማለት የለባች። እንደውም ያላትን የውስጧን ተናግራ የውስጧን አውርታ በቃ ትንፍሽ ብላ የፈለገ ነገር ቢመጣባት እኔ ያላዝንም። ነገር ግን ይሄ ሁሉ እሳት በላ በሆዷ ደብቃ እንደዚህ እስከ መቼ ድረስ እስከ መቼ ድረስ እንደምትኖር አላውቅም። እኔ በሩታ መቼም ተስፋ አልቆርጥም። እውነቴ ነው የምላችሁ አንድ ቀን ሁሉም ነገር እንደምትናገር ተስፋ አድርጋለሁ። ያን ቀን ደግሞ ሁላችንም እናፍራለን። ሁላችንም በተለይ ደግሞ እርጉዞና እንደዚህ ሆና የምትሰድቧ ፀጉሯን እየላጣችሁ የተለያየ ነገር የምታረጓት እናንተ ነጊ ታፍራላችሁ። ነጊ እኛ እኮ ላብረሽ ምንም ነገር እኮ አላልነው። አብላን አጠጣን እኮ አላልነው። እውነቴ ነው የምላችሁ ሞር እሱን ደግፈን ስንኖር እስካሁን ድረስ አንድ ቀን ዩቱባችን ሼር አድርግልን አናለው። ነገር ግን የሚያስጠላ ነገር አታምጣ። ከመጀመሪያም የእናን አንተን ያወቅንበት በቃ በጥሩ በመልካም ስራህ ነው። አሁንም ከሚስት ጋር በመልካምነት ቀጥል። አሁን እውነቴ ነው የምላችሁ ባብርሽ የመጣ ማለት ሚዲያ ሁሉም ተግማማ። ባብርሽ እየተኮረጀ ነው የሚሰራው። እያቸው እነ ውብዬ ማለት ነው እነናሆ ማለት ነው ምንድን ነው የሚሰሩት ከማነ ነው ኮርጀው የሚሰሩት ሚዲያ ላይ ይሄ እውነት ይመስላችኋል በጣም ምርጥ ነው የዋህ ነው በዩቱብ በቃ እንደ ሙቤ ማን አለ የሚባል ልጅ ራሱ አሁን ሙቤ ራሱ የለም ሙቤ የቱ ጋ ነው ያለው ሙቤ ምንድን ነው የሚሰራው እንግዲህ ዝሙት እንዲ ነው የሚተላለፈው እንዲ ነው የሚያልፈው ይህንን ነገር ከደገፋችሁ፣ ሂዱ አበረታቱ። ጎበዝ በሉ፣ ጠንክር በሉ። ነገ ደግሞ እናንተ ወልዳችሁ ልጃችሁ ደርሶ ሚዲያ ላይ መቼስ ቪዲዮ ካልተደረጠ ቪዲዮ ሞር ቢደለት እኛ ጋ አለ አንዳንድ ሰው ጋር እየተቆረጠ አለ እና ያንን ነገር እያየ ይደካላችሁ። ቀጥሉበት፣ ጎበዝ ናችሁ እናንተ ማለት ነው ጀግና አንበሳ። አንተ ሂጅበት አንተ ሂጅበት የምትሉ ማለት ነው። እናንተ ብቻ በርቱ ቀጥሉበት። ግን እውነት ነገር የሆነ ቀን ይወጣል። የሩታም እውነት አንድ ቀን ሊወጣ ይችላል። እንዲህ ተደባብቆ ተሸፋፍኖ ተሰብራ እንኳን አንድ ቀን አትቀርም። ብቻ አላ በሰላም ይገላግላት። እኔ አሁን ምኞቴ ምንም ነገር አልልም። ለሩታ ለአብረሽም ካሁን ወዲህ ምንም ነገር አልናገርም በ